አርቲስት ገነት ንጋቱና ረዳት ፕሮፌሰር ሙሉጌታ ጀዋሬ በድጋሜ የልጅ እናትና አባት ሆነዋል። ለቤተሰቡ አምስተኛ ልጅ የሆነው ልጅ ከመወለዱ ከዛሬ ስድስት ወር በፊት አርቲስት ገነት ንጋቱ በራሷ የዩቲዩብ ቻናል ከ14 ዓመት መለያየት በኋላ ከረዳት ፕሮፌሰር ሙሉጌታ ጀዋሬ ጋር በድጋሜ አንድ ላይ መሆናቸውንና መጋባታቸውን ማሳወቋ ይታወሳል። ዳግም በጋብቻ የተጣመሩበትን ዕለትም በደማቅ ሁኔታ ወዳጅ ዘመዶቻቸው፣ ልጆቻቸው፣ ጓደኞቻቸው በተገኙበት አክብረዋል። በተደጋጋሚ በተለያዩ ሶሻል ሚዲያ ፕላትፎርሞች ላይ የተለያዩ ውዝግቦችን ሲያስነሳ፣ ሲያከራክር፣ የተለያዩ ሀሳቦች ሲሰነዘሩበት የነበረው የአርቲስቷና የረዳት ፕሮፌሰሩ ቅርበት በመጨረሻም ወደ ትዳር በመምጣቱ ብዙዎች በወቅቱ ደስታቸውን ሲገልጹ ተሰምተዋል። በወቅቱ የአርቲስቷ የቀድሞ ባለቤት ለነበረው ለረዳት ፕሮፌሰር ሙሉጌታ ጀዋሬ ያላት አዘኔታና ቅርበት፣ እንደዚሁም ደግሞ እርሱም አሁንም ድረስ እወዳታለሁ ሲል በሰይፉ በኢቢኤስ በቀረቡበት ጊዜ የተናገሩት ነገር ብዙዎችን ያስቆጣ እንደነበር ይታወሳል። ሰዎች ባለመግባባት ትዳራቸውን ከፈቱና ከተለያዩ በኋላ እወደዋለሁ እወዳታለሁ እየተባባሉ በየሚዲያው መቅረብ ምን ይሉታል? ከተዋደዳችሁ አንድ ላይ ሆናችሁ አርፋችሁ ልጆቻችሁን ለምን አታሳድጉም? አይ ካላችሁ ደግሞ ለምን በየሚዲያው እየመጣችሁ ታወራላችሁ? ፍቺን ኖርማላይዝ ታደርጋላችሁ? በሚል ከባድ ተቃውሞ ደርሶባቸው ነበር። አርቲስት ገነት ንጋቱን የትዳራቸውን መፍረስ የጎዳት በብዙ መልኩ ነበር። አራት ልጆቿን የማሳደግ ኃላፊነት በአንድ ወቅት ደግሞ ከገጠማት ከባድ ሕመም ጋር ተደራርበው ነገሮች እጅግ በጣም አጣብቂኝ የሆነው ሁኔታ ውስጥ ከተዋት ነበር። ቢሆንም ግን በተወዳጅነቷ የኢትዮጵያ ሕዝብ ባደረገላት ርብርብ ሕክምናን ማግኘትና ወደ ቀደመ ጤናዋ መመለስ ችላለች። ከዛም በኋላ የገነት ንጋቱ ቤተሰብ ሪያሊቲ ሾው በሚል በኢትዮጵያ የመጀመሪያውን ሪያሊቲ ሾው በዩቲዩብ ይዛ መምጣቷን ከአራት ልጆቿ ጋር በሰይፉ በኢቢኤስ በመገኘት ካስተዋወቀች በኋላ የቤተሰቧን የዕለት ተዕለት ውሎ በማሳየት ተወዳጅነትን ማግኘትና በገንዘብም መጠቀም ችላለች። አርቲስቷ ሌሎች ብዙዎችን በአንድ የሚያስማማና የሚያስገርም ነገሯ ከፍቺ በኋላ ለልጆቿ አባታቸውን የተመለከተ ብዙ ቦታዎች ላይ እንደምንሰማው ጥላቻን፣ መጥፎ ነገርን ሳይሆን ይልቁኑ ፍቅርን አስተምራ እንዳሳደገቻቸው ከአባታቸው ጋር ያላቸው ቅርርብና ፍቅር ማሳያ መሆኑ ነው። ልጆቹ ለአባታቸው ያላቸው ፍቅርና አባታቸውም ለልጆቹ ያለው መንሰፍሰፍ እጅግ በጣም የሚያስገርምና የሚያስቀና ነው። አደለም በተለያየ ቤተሰብ መሃል አንድ ቤት ውስጥ በሚኖሩ መሃል ራሱ አለ ወይ እስኪባል ድረስ የሚያስቀና ፍቅር አላቸው። አባታቸው ረዳት ፕሮፌሰር ሙሉጌታ ጀዋሬ ለልጆቹ ያለው ጥልቅ ፍቅር እጅግ በጣም የሚያስቀና፣ ስሜቱን የሚገልጽበት መንገድ ደግሞ የሚጋባ ነው። ምናልባትም የጥበብ ሰው ስለሆነ ይሆናል ይላሉ ብዙዎች። የሚጠቀማቸው ቃላት አንጀትን የሚያርሱ ስሜትን የሚኮረኩሩ ናቸው። ታዲያ በተደጋጋሚ በሶሻል ሚዲያ ይህንን ተወዳጅ ቤተሰብ ያየ ሁሉ ምን አለ አብረው ቢሆኑ እያለ መመኘቱ አልቀረም። የመጀመሪያ ልጃቸው የሆነችው ተወዳጇ መክሊት ሙሉጌታ በቅርቡ ከአዲስ አበባ ዩኒቨርሲቲ በሕግ የመጀመሪያ ዲግሪዋን ያገኘች ሲሆን አባቷ በምርቃቷ ዕለት የተናገረው ንግግርና ፍቅሩን የገለጸበት መንገድ መነጋገሪያ ሆኖ ነበር። አባት ለልጁ ያለው ፍቅር የሚያስቀና ነው። የሚጠቀማቸው ቃላት ጥበባዊና ውስጥን ሸርሽረው የሚገቡ ናቸው። አንቺ የተሰበርሽ ዕለት እኔ እሞታለሁ ያላት ነገር በብዙዎች ልብ ውስጥ ቀርታለች። ምን ነው የእኔም አባት እንዲህ ባለኝ የሚሉ በዛ ያሉ አስተያየቶችም ነበሩ። መክሊት እንዴት ያለች እድለኛ ልጅ ናት ያሏትም ጥቂት አልነበሩም። ከብዙ ጠውረድ መሃል ያለፈውና የተፈተነው ይህ ተወዳጅ ቤተሰብ በመጨረሻም ያላግባባቸውን ነገር ሁሉ በመተው ዳግም በልጆቻቸው ፊት በመሞሸር አንድ ላይ በመሆን ዛሬ ለፍሬ በቅተዋል። አምስተኛ ልጃቸውን ከ14 ዓመት መለያየት በኋላ አግኝተዋል። አርቲስት ገነት ንጋቱም ይህንን ታላቅ ደስታዋን በኢንስታግራም ገጿ እግዚአብሔር ይመስገን ስትል ገልጻለች። አንቺ ብርቱ ሴት፣ አንቺ ጠንካራ እናት፣ እንኳን ማርያም ማረችሽ፣ እንኳን ለዚህ ክብር አበቃችሽ እንኳን ደስ ብሎሽ፣ አየንሽ። ፈጣሪ ቤተሰባቸውን እንዲባርክና ቀሪ ዘመናቸውም የደስታ እንዲሆን ኢትዮ አዲስ ነገር ከልብ ይመኛል።